ሰበር ዜና አርቲስት ኢትዮጵያ በቀለች በአምሳ ሺህ ብር ዋስ ከእስር እንድትፈታ የሀዋሳ ከተማ የመጀመሪያ ደረጃ ፍርድ ቤት ወሰነ። አርቲስት ኢትዮጵያ በቀለች ከአዲስ አበባ ከተማ በፀጥታ ኃይሎች ታስራ ከተወሰደች ከአራት ወራት በኋላ ነው በአምሳ ሺህ ብር ዋስ እንድትፈታ ፍርድ ቤቱ የወሰነው። ሲዳማ ኒውስም በአርቲስት ኢትዮጵያ በቀለች ዙሪያ የተለያዩ ዘገባዎችን እንደሰራና መለይ ሲዳማ ህዝብም ከአርቲስት ኢትዮጵያ በቀለች ጎን በመቆሙ ጣቢያችን እያመሰገነ ለመለይ ሲዳማ ህዝብ እንኳን ደሳላችሁ እንኳን ደሳለን ለማለትም ይወዳል። ክልሉ መንግስት የመከሰስ መብታቸውን ተነፍገው በፌዴራል ፖሊስ በአዲስ አበባ ከተማ በቁጥጥር ስር የዋሉት የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞ

ብሎ ታየቁ መናችን አሁንም ይድረስ ቢቁ ሰላምታችን። አለማየሁ ጢሞቴዎስ ደቦጭ የመዝገብ ስማቸው ነው። ግለሰቡ በአጭር የስልጣን አመታት በርካታ ሀብቶችን ያካበተና መሬት ላይ እንደሚዘራ ዘር ደግሞ በርካታ ብሮችን የፌስቡክ ቅጥረኞች ላይ በማፍሰስ በክልሉ የመሪነትንም የፋሽስትነትንም የፓስተርነትንም የእግር ኳስ ኃላፊነትንም በተከፋይ ጥጆቹ በኩል የገጽታ ግንባታም ሲሰራ አሳልፏል። አቶ አለማየሁ ጢሞቴዎስ ሁሉን አውቃለሁ የሚልና የሲዳማ ወጣቶች በተለይም በሀዋሳ ከተማ የሚገኙ ነዋሪዎች ተሸማቀው እንዲኖሩና ግለሰቦች ጋር ጭምር ስልክ እየደወለ ሲያስፈራራ ሰላሳ አመታትን አሳልፏል። ግለሰቡ የሚከፍላቸው የቀጥረኞቹ ጩኸትና ጭብጨባ አስክሮት የፕሬዚዳንትነትን ቦታ ለመውሰድ በግልጽ በዋሳ ከተማ ቀጣይ ፕሬዝዳንት እኔ ነኝ እስከ ማለት መድረሱንና አንዳንድ የግለሰቡን ኪስ እያጠቡ የሚተዳደሩ ታፍ ነቂዎች አሌክሳይ ከሰት ሰማይ ይታረስ ቀጣዩ ንጉስ ሺህ ዓመት ይንገስ እያሉም ተቀባብለውም አዚመውለታል። ያ በገጽታ ግንባታ ህዝቡን ያስፈራራ ያ አይቶት ማዕቆን ኳስ በቦርድ ሰብሳቢነት ተሾሞ በአንድ አመት ውስጥ በ18 ሚሊዮን ብር ህገወጥ ዝውውር ክለቡን ለክስ የዳረገ ያ ሲያሰኘው አምባገነት ሲያሻው ፓስተር ደስ ሲለው ደግሞ ወታደር የሚሆነው ከአውሮፓ ጫማ ያስመጣል የሚባልለት ዘመን ህገወጥ ወጥ አመራር በአርባ ብር ሲሊፐር እና የክልሉን ወጣቶች በግፍ ያስረበት ብረት ሁለት እጁ ላይ ጠልቆ በህግ ቁጥጥር ስር ሙሏል። የአቶ አለማየሁን በህግ ቁጥጥር ስር መዋሉን ተከትሎ ተወርዋሪ ኮከብ ሲል አቶ አለማየሁን ያሞካሸው የቀድሞ የክልሉ ሹመኛና በሀሰት የሰዎችን ስም ያጠፋል ተብሎ በክልሉ ነዋሪዎች የሚከሰሰው አቶ ተፈራቅ ንፈቶ ወንበዴው በቁጥጥር ስር ዋለ ሲል አቶ አለማየሁ ላይ ተሳልቋል። ከአቶ አለማየሁ ጋር ወንድማማቾች ነን በማለት እያስወራ እና ለአመታት የሲዳማ ቡና የደጋፊዎች ማህበር ያለ ምርጫ በህገወጥ መንገድ የሚመራው አቶ ደጀኔ ማርቆስ ደግሞ ጎረምሳው ጎድቶኝ ነበር ሲል ሀሳቡን ገልጾ ጊዜ ነበር የጠበኩት እንደኔ በአቶ አለማየሁ የተገረፈ ያለን ሲል የቀድሞ ጓደኛውን እና አለቃውን ዘልፏል። በርካቶች በግለሰቡ እስር ዙሪያ ምሽቱን አስተያየታቸውን ሲሰጡ ማድረዋል። ሲዳማ ኒውስም ለወራት በተከታታይ ዘገባዎቹ በአቶ አለማየው ዙሪያ በርካታ ዳሰሳዎችን ለሰፊው ህዝብ እንዳቀረበና አሁን ደግሞ ለክልሉ መንግስት ጣቢያችን አጠር ያለ ጥያቄም ያቀርባል። የተከበረው የሲዳማ ክልል መንግስት እጅግ እንደዘገየ በሚታመነው በአቶ አለማየው ላይ የተወሰደውን እርምጃ ጣቢያችን በመልካም እንደተቀበለውና በግለሰቡ ቁጥጥር ስር የነበሩ ፖሊስ ተቋማትን ያለ አግባብ እውቀትና ልምድ ሳይኖር በትውውቅ ሹመት ተሰጥቷልና፣ በተለይም በዋሳ ከተማ ፖሊስ መምሪያ ዋና አዛዥ ኮማንደር መልካሙ አየለ ላይ በአስቸኳይ ክልሉ መንግስት ጃ እንዲወስድና በአቶ አለማየው ትእዛዝ በርካቶችን ያሰረና ያሸማቀቀ ጀግንነትን ከአቶ አለማየው ተማርኩ እያለ በተለያዩ ሚዲያዎች ዛቻን እንደ ጀግንነት ቆጥሮ በክልሉ መንግስትና በሰፊው ህዝብ መካከል ጥርጣሬን የፈጠረ አመራር መሆኑን ተመልክታችሁ በህግ ቁጥጥር ስር እንድታውሉት እያለ ከአቶ አለማየው ጋር በተለያየ መንገድ በመመሳጠር ሀብትን ያፈሩ ባለሀብቶችንና በህገ ወጥ መንገድ የፖሊስነት ማዕረግን የተቆናጠጡ የፖሊስ አመራሮችን ጨምሮ በሐዋሳ ከተማ በተለምዶ ዜሮ አምስት ሰፈር ግለሰቡን በመተማመን በርካታ ንጹሃን ዜጎችን ለእስርና ለድብደባ የደረጉ አካላት ላይ ጥልቅ ምርመራም ተደርጎ ለሰፊው ህዝብ ፍትህ እንዲሰፍንና ግለሰቦቹን አስተማሪ የሆነ ቅጣት እንዲተላለፍባቸው ሲል ጣቢያችን ለክልሉ መንግስት። የሲዳማ ክልል ፖሊስ ኮሚሽን ኮሚሽነር ሽመልስ ቶማስ ከክልሉ ፖሊስ አዛዥነታቸው ተነሱ። ኮሚሽነር ሽመልስ ቶማስ በቅርቡ በክልሉ መንግስት በቁጥጥር ስር ከዋለው ከቀድሞ የሲዳማ ክልል ሰላምና ፀጥታ ቢሮ ኃላፊ ከአቶ አለማየሁ ጢሞቴዎስ ጋር የጠበቀ ግንኙነት እንዳላቸው እና ከአቶ አለማየሁ የተለያዩ ህገወጥ ትእዛዞችን በመቀበል በክልሉ የተለያዩ የኮንትሮባንድ ንግዶችን እና በግፍ ወጣቶችን በማሰር እና በማፈን እጃቸው እንዳለበት የተለያዩ አካላት ሲያነሱም ይደመጣል። ኮሚሽነር ሽመልስ ቶማስ ለአመታት የሲዳማ ክልል ፖሊስን በኃላፊነት የመሩና ከበርካታ ህገወጥ ተግባራት ጋርም ስማቸው የሚነሳ የፖሊስ አዛዥም ናቸው። የሲዳማ ክልል መንግስት በጸጥታው ዙሪያ እየወሰደ ያለውን እርምጃ አጠናክሮ እንዲቀጥልና የሐዋሳ ከተማ ፖሊስ መምሪያ ዋና አዛዥ ኮማንደር መልካሙ አየለ ላይ ከማዕረጋቸው ጀምሮ ጥያቄ የሚነሳባቸው በከተማው ለተፈጠረው ህገ ወጥ የኮንትሮባንድ ንግድም ተጠያቂ መሆናቸውን ተመልክቶ በአስቸኳይ በህግ ቁጥጥር ስር እንዲያውላቸው ጥሪ ያቀረብን ሲዳማ ኒውስም ከተለያዩ አድማጮች የተለያዩ መልእክቶችን እንዳስተያየት መቀበሉንና ላለፉት ሶስት ወራት የነቃ ፖለቲካ የተሳትፎን በክልሉ ማድረጉን ተከትሎ የክልሉ ውዝብ ተመራጭ ሚዲያ ለመሆንም በቅቷል። ጣቢያችን በሰራቸው አንዳንድ ዘገባዎች የተከፋቸው የክልሉ አመራሮች እና የአገር ሽማግሌዎች እንዲሁም ገለልተኛ ግለሰቦች የሰፊ ህዝብ ንብረት በሆነው ጣቢያችን ስም ይቅርታ እየጠየቀን ሲዳማ ኒውስ የተለመደውን ህዝባዊ ሚዲያነቱን ይዞ የተለያዩ የመልካም አስተዳደር ችግሮችን በማጋለጥና በክልሉ መንግስት ስለሚሰሩ ማበረታች ለውጦች ለሰፊው ህዝብ የተለያዩ መረጃዎችን በማድረስ የህዝብ ድምፅነቱን ወደፊትም ያረጋግጣል። የቀድሞ ሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በአዲስ አበባ ከተማ በፌደራል ፖሊስ ቁጥጥር ስር ዋሉ። በትላንትናው ዕለት ያለመከሰስ መብቱ በምክር ቤት የተነሳው የቀድሞ የጸጥታ ቢሮ ኃላፊ ለቀናት ከክልሉ ፖሊስ ከተደበቀ በኋላ ነው። በተቀናጀ ኦፕሬሽን በአዲስ አበባ ቦሌ ክፍለ ከተማ በቁጥጥር ስር የዋለው አቶ አለማየሁ ጢሞቴዎስ በኮንትሮባንድ ንግድ፣ በከባድ የሙስና ወንጀሎች፣ ባደንዛዥ እጽ ዝውውር፣ በመሳሪያ ሽያጭ ያለአግባብ መሳሪያ ለግለሰቦች በማስታጠቅና በግፍ የክልሉን ወጣቶች አስሮ በማሰቃየትን ጨምሮ የክልሉ መንግስት ላይ መፈንቅለ መንግስት ሞክሯል በሚል በክልሉ ፍትህ ቢሮም ክስም ቀርቦበታል። ሲዳማ ኒውስ ለወራት በአቶ አለማየሁ ጢሞቴዎስ ወንጀሎች ዙሪያም ሰፊ ዳሰሳዎችን እንደሰራና ያቀረብናቸው መረጃዎች በፌደራልና በክልሉ መንግስት ጆሮ አግኝተው ህዝቡን በግፍ ሲያሰቃይ የነበረውን አቶ አለማየሁ ጢሞቴዎስ ላይ ስለወሰዱት እርምጃ የኢፌድሪ ጠቅላይ ሚኒስተር ክቡር ዶክተር አብይ አህመድን እና የሲዳማ ክልል ፕሬዚዳንትን ክቡር አቶ ደስታ ሌዳሞን ጣቢያችን በሰፊ ህዝብ ዘንድ ያመሰግናል። ሼር ቀድሞ የኢጄቶ መሪ እንደሆነ ስለሚነገርለት እና የሲዳማ ልማት ኮርፖሬሽንን በኃላፊነት ስለሚመራው ከሌሎች ሽያጭ ጋር በተያያዘ ደግሞ በተለያዩ አካላት ክስ ስለሚቀርብበት ስለ አቶ ታሪኩ ለማና በሁለት መለያ የተጫወተ እራሱን እንደ ፌስቡክ ታጋይ ስለሚመለከተው የሲዳማ ክልል ብልጽግና ጽህፈት ቤት የትምህርት ተቋማት ዳይሬክቶሬት ዳይሬክተር ስለሆነው ስለ አቶ ቅዱስ ጋቹ ከጀርባቸው አሉ ስለተባሉት የተለያዩ ሚስጥሮች ጣቢያችን ሰፋ ያለ ዳሰሳም አድርጓል። አብራችሁን ቆዩ። በጣም ሰላማዊ የሆነውን ዴሞክራሲያዊ የሆነውን ህገ መንግስታዊ የሆነውን ትግል አጠናክረው መቀጠል አለበት። ሰላማዊነት መቼም ከእንትን ውስጥ የሚገባ አይደለም። ጥያቄም የሚመለሰው ሰላም ሲኖር ጊዜው አንድ አመት አልፎታል። በወንዶ ገነት ከተማ የብዙሃኑን ቀልብ የሚስብና የቱሪስት መስብ የነበረው በሌሎች በባንክ አራጅ ሊሸጥ ጫፍ ላይ የደረሰበት ወቅት ነበር። ይህ መዝናኛ ስፍራም ቦታው ድንበር አካባቢ ስለነበረ ለሲዳማ ህዝብ ዘርተ ብዙ ጥቅሞችን የሚያስገኝ መዝናኛ ስፍራም ነው። ይህ በግለሰብ የሚተዳደረው የመዝናኛ ስፍራም በባንክ ዕዳ አራጅ እንደወጣበትና በአጭር ቀናት ውስጥ ግለሰቡ መሸጥ እንደሚፈልግ ለተለያዩ ደላሎች መናገር ይጀምራል። የዚህን ጊዜ ነው የክልሉ ፕሬዚዳንት አቶ ደስታ ሌዳሞ ለክልሉ ልማት ኮርፖሬሽን ኃላፊ ለአቶ ታሪኩ ለማሰልክ ይደውላሉ። ፕሬዚዳንቱ ለአቶ ታሪኩን ቀጭን ትእዛዝም ይሰጡታል። ትእዛዙን በአስቸኳይ በሌሎጅን ተደራ ና ለልማት ኮርፖሬሽኑ እንድትገዛው የሚል ነው። አቶ ታሪኩ በታዘዘው መሰረት የመዝናኛ ስፍራ ባለቤቱን በአካል ያገኘውና በገንዘብ ሳይስማሙ ይለያያሉ። አቶ ታሪኩ በየትኛውም የገንዘብ መጠን የመዝናኛ ስፍራውን ለልማት ኮርፖሬሽኑ እንዲገዛ በፕሬዚዳንቱ ቢታዘዝም በህገወጥ መንገድ ከሌሎች ገዢዎች ጋር በመመሳጠር የመዝናኛ ስፍራውን ሌላ ግለሰብ እንዲገዛውም አስደረገ። መዝናኛ ስፍራው ለሌላ ግለሰብ መሸጡን ከተለያዩ ምንጮች ያረጋገጠው የክልሉ ፕሬዚዳንትም አቶ ታሪኩ ለማ ላይ ጆሮ ላይ ስልክ እንደዘጋና ና ላለፉት አንድ አመት ለአቶ ታሪኩ ደውሎለትም ማያውቅም። የልማት ኮርፖሬሽኑ ኃላፊ አቶ ታሪኩ ለማ የልማት ማህበሩ የተለያየ ትርፍ የሚያገኝበትን የመዝናኛ ስፍራ ጥቅማ ጥቅሞች ለሌላ ወገን አሳልፎ የሰጠና በህግ አግባብ ጭምር መጠየቅ ያለበት አመራር ነው ሲል በወቅቱ የክልሉ ከፍተኛ አመራር የነበረ አንድ ግለሰብ ስለ አቶ ታሪኩ ለማና ስለ በሌሎች ጉዳይ ያለውን እውነተ ለጣቢያችን አስረድቷል። ሲዳማ ኒውስ ለአቶ ታሪኩ ለማ በመዝናኛው ስፍራው ሽያጭ ዙሪያ አጠር ያለ ጥያቄ ያቀርባል። ክቡር አቶ ታሪኩ ለማ ፕሬዚዳንቱ ፍቃድ ሰጥቶ ክልሉም ገንዘብ መድቦልን ለህዝቡ ልማት ይጠቅማል ብሎ የታመነበትን የመዝናኛ ስፍራ ከሶስተኛ ወገን ባገኘው ጥቅማጥቅም ምክንያት ለሌላ ግለሰብ አሳልፈ መስጠትን ህሊና አይወቅስም? የቀድሞ የጀቶ ህዝብ የማያውቅህና ከሰፈር ውጭ በቁም ነገር ማትታየን ግለሰብ የሲዳማ ህዝብ አክብሮና እውቅና ሰጥቶ በስነ ታጋይ በህዝቡ አናት ላይ ተረማምደሽ ሁመትን ተቆናጣል ለህዝቡ የሚጠቅምን ልማት ከአንድ እንጀራ ለማያልፍ ገንዘብ ስትል የህዝብን አደራ መሸጠ አያሳፍረ ምን? ክቡር አቶ ታሪኩ የሲዳማ ህዝብ ጉንፋን ለምን ያዘው ብለ ከስድስት ዓመታት በፊት እንዳልታገል ካሁን ተረው ደርሶ ህዝቡን የልማት በሽተኛ ማድረግ ስ የእድሜ ዘመን ውድቀት አይደለም ምን? እንግዲያ አቶ ታሪኩ በክልሉ ሰፊው ህዝብ ከመንግስት ጋር እንዳይተማመን የተለያዩ ሴራዎችን በክልሉ መንግስት በቅርቡ እርምጃ ከተወሰደበት ከክልሉ ሰላምና ጸጥታ ቢሮ አላፊ ከአቶ አለማየ ጢሞቴዎስ ጋር የሰራ በልማት ማህበሩ ስም የሲቲ ሴንተር ሱቆችን የኪራይ ገንዘብ የማዲያውን ኦዲት የማይደረግ ገንዘብ ሲሚንቶ ንግድ ዙሪያ ተቀዶ ማልካብት እንዳፈራህና የክልሉ ሰላምና ጸጥታ ቢሮ ኃላፊ ላይ እርምጃ ከተወሰደ በኋላ ለውጥ ፈላጊ ግለሰብ በመምሰል የክልሉን መንግስትና የክልሉን ህዝብ ዳግመኛ በተለመደው ሴራዎችን ለመተብተብ እየተዘጋጀ መሆኑን ጣቢያችን ከምንጮቹ በማረጋገጡ በአስቸኳይ ከዚህ ከፋፋይ ድርጊት እንድትቆጠብና የሲዳማ ክልል ፕሬዚዳንትና የክልሉ መንግስት በበሌሎች ሽያጭ ዙሪያ ግልጽ መግለጫ እንዲሰጡና የክልሉን መንግስት ከህዝቡ ጋር እንዲቃቃርና በሁለት መለያ በመጫወት የተለያዩ ህገወጥ ድርጊቶች ላይ ተሳትፏል ተብሎ በብዙሀኑ የክልሉ ነዋሪዎች ዘንድ ስሞ የሚነሳውን የልማት ኮርፖሬሽኑ ኃላፊውን አቶ ታሪኩ ለማን ከስልጣኑ ወርዶ በህግ እንዲጠይቀው ጣቢያችን ለክልሉ መንግስት ጥሪ እያስተላለፈ ወደ ቀጣይ ሁለት ማሊያ አጥልቆ ሰፊውን ህዝብ ከመንግስት ጋር እያቃቃረ ወደሚገኘው የፌስቡክ ታጋይ ንለፍ። ቅዱስ ጋቹ ገቲሶ ወጣት የክልሉ አመራር ነው ግለሰቡ በሲዳማ የክልልነት ጥያቄ ወቅት በፌክ የፌስቡክ ፔጆች የተፈጥሮ እውቀት አለው ተብሎ በብዙሃኑ ዘንድ ስሙ የሚነሳውን የአቶ ተስፋ ጽዮን ለገሰን የተለያዩ ጽሁፎችን የራሱ በማስመሰል የሚፖስት የሰብአዊ መብት ተሟጓቹን የአቶ ያሬድ እስጢፋኖስን የትግል ጥሪ ዳሰሳዎችን የእሱ የጭንቅላት ሀሳቦች በማስመሰል ብዙሃኑን ያምታታ በሐዋሳ ዩኒቨርሲቲ ቆይተው በውጤትም በጸባይም በመምህሮቹ ጭምር የሚተች ትላንት መክሮ ያስተማረውን ከዩኒቨርሲቲም ከመጫር ያተረፈውን የክልሉ መንግስት ዋነኛ ተቃዋሚ ረዳት ፕሮፌሰር ተሰማይ ኢልያስን ለመተቸት አይምሮ ያላፈረ የክልሉ መንግስት በህዝቡ ዘንድ አመኔታ እንዳይኖረው በፌክ አካውንቶቹ ሀሰተኛ መረጃዎችን የሚያሰራጭ በሰው ስምና በሰው እውቀት በተከፈተ የፌስቡክ ፔጅ ራሱን እንደ ነጻ አውጪ ኔልሰን ማንዴላ የሚመለከት ወጣት የሲዳማ ክልልም አመራር ነው። ክቡር አቶ ቅዱስ ጣቢያችን ጥያቄ አቀርብልሃል። ወጣቱ አመራር ትናንት በሰው እውቀትና በሰው ስም ነገር ግን በአንተ ስልክ ቁጥር በተከፈተ የፌስቡክ ፔጅ ህዝቡን አታግላሃል። በሰው እውቀት ቢሆንም ለውጥም አምጥተሃል። ታዲያ አቶ ቅዱስ ያን የታገልከው ዛሬ በፌክ አካውንቶች ህዝቡ ለመከፋፈል ነውን? ክቡር አቶ ቅዱስ በየቡና ቦታው አመራርን ከአመራር ጎሳን ከጎሳ የሚያጋጩና ሲዳሙ ሚቶ ብሎ የታገለን ማህበረሰብ በፌክ ፕሮፖጋንዳ ለመከፋፈል መጣር ህሊናን አይከብደውም ምን ወደፊት ብዙ ነገር ይጠብቃልና ከመንደር ወሬዎች ወጥተ ለራሴ የሰጠውንም ክብር ቀንሰ ለእውነተኛ የማሳንቱ ፔት ጸሐፊዎች እውቅናን ሰተ ከከፋፋይና አመራሩን ከህዝቡ ከሚለዩ ተራይ ቡና ቤት ወሬዎች እንድትቆጠብ ጣቢያችን ምክር ቢጠ እየለገሰ የሲዳማ ክልል መንግስት ደግሞ ጣቢያችን በሰጠው ጥቆማ መሰረት መጠነ ሰፊ ምርመራዎችን አድርጎ ጥቆማ የተሰጠባቸውን አቶ ታሪኩ ለማንና አቶ ቅዱስ ጋቹ ላይ አስቸኳይ እርምጃ ይውሰድ ሲል ለክልሉ መንግስት ጥሪ ያስተላል። ስድስት ዓመታትን በዝምታና ባርሞት ያሳለፉትን አሁን ደግሞ ዓመታትን ታስራ እንደተፈታች ጥንቻል ለሲዳማ ህዝብ የማህበራዊ ሚዲያ ታጋይ ለመምሳል ስለሚጣጣሩት የቀድሞ እጄቶና የሲዳማ ሚዲያ ሚዲያ ኔትወርክ እና የሲዳማ ልማት ማህበር ስራ አስኪያጅ አቶ ጌታው እንደጉዬና የቀድሞ የፉራ ጋዶ አስተባባሪና የቀድሞ የጄቶ መሪ እንደሆነ ስለሚነገርለትና በአሁኑ ወቅት የክልሉ ልማት ኮርፖሬሽን በኃላፊነት የሚመራው የአቶ ታሪኩ ለማ ባለቤት ስለሆነችው ስለ ወይዘሮ የኑ ተስፋ ሰሞኑን የሚዲያ ጨወቶች ጀርባ ጣቢያችን የተለያዩ ሚስጥሮችን አግኝቷል። አብራችሁን ቆዩ። ምንም አይነት ከኋላ መደብቀው መሸማቀቀው ይልማ አንድ ጃኬት አንድ አይነት ከለር ያለው እኮ ሰባት ጃኬት የሚለብሱ ሰዎች ናቸው እነዚህ። ልብስ ቀይር እናንትን አለ ብሎ ይሉናል። እነሱ ናቸው ሲዘርፉ ሲሰርቁ፣ ሌሊት ቀን ማታ 24 ሰዓት የሚሰሩ ማለት ነው። ጊዜው ህዳር ወር 2017 ዓ ም ነው። የሲዳማ ክልል ከፍተኛ አመራሮችም አሜሪካ ለስራ ጉብኝት ይመጣሉ። ያ ልዑክም የተለያዩ መንግስታዊ ስራዎችንም ካጠናቀቀ በኋላ ልዑኩን እየመራ ወደ አሜሪካ የመጣውን ቡድን በኃላፊነት የሚመራው አንድ የሲዳማ ክልል ከፍተኛ አመራርም አንድ ነገር ሲጠይቅ ሰማሁት። እርሱም የቀድሞ እጀቶና የልማት ማህበሩ ስራ አስኪያጅ የነበረውን ከጎዳና ተዳዳሪ ልጆች ገንዘብ ጋር በተያያዘና በተለያዩ የፋይናንስ ጉድለቶች በክልሉ መንግስት ክስ ስለሚቀርብበት ስለ አቶ ጌታው እንደጉዬ ነበር የጠየቀው። እኔም ገርሞኝ ቱን በጥሞና እየተመለከትኩ ነበር። ምክንያቱም አቶ ጌታውን ከሀገር ሲወጣ የአቶ አለማየሁን የዛቻ የድምጽ ግጅም በማህበራዊ ሚዲያው ላይ ለጥፎ ስለነበረ የተካረረ ጸብ በሁለቱ መካከል እንዳለም ስለምናውቅ አቶ አለማየሁ አቶ ጌታው እንደጉዬ ለምን ሊያገኘው ፈለገ ብዬ ውስጤ እንደጋግሜ ብጠይቅም መልሶችን ላገኝ አልቻልኩም። ከዚያች ፍለጋ በኋላ አቶ አለማየሁ አቶ ጌታውን ያለበት ድረስ በመሄድ በአካል እንዳገኘውና ረጅም ሰዓትም አውርተው እርቅ እንደፈጠሩም ተመለከትኩ። የዛኔ በውስጤ አንድ ነገር ብልጭ አለብኝ። በፕሬዚዳንቱ ከስልጣን የተነሳን ግለሰብ አንድ የክልሉ ከፍተኛ አመራር በአካል ሄዶ ማግኘቱ ነገ ምን አይነት ፖለቲካዊ ትርፍ ለማግኘት አስበው ይሆን እያልኩ ራሴንም እየጠ ለማንም ለማን ምንም ሳልተነፍስ ወደ ኢትዮጵያ ተመለስኩኝ። በአርቲስት ዮሐንስ በቀለ ቶኪቸውና በክልሉ አርቲስቶችና ጋዜጠኞች የተነሳውን ተቃውሞ ተከትሎ ከሁለት ያርሞት አመታት በኋላም አቶ ጌታው እንደ ጉዬ በክቡር ጠቅላይ ሚኒስተሩ ሹመት ያገኘውን አቶ ጌታቸው ረዳን አስታከው የአርቲስት ኢትዮጵያ በቀለችን እስር የሚቃወም ጽሁፍም አርቲስቷ ከታሰረች ከወራት በኋላ በይፋዊ ማህበራዊ ገጻቸው ላይ ለጠፉ። በዚያች ቅጽበት አንድ ነገር ትዝ አለኝ። አቶ ጌታውን በፖለቲካው ላይ ፕሬዚዳንቱን ብቻ አጥቅቶ እንደሚመጣን ተረዳው። እንዳልኩትም ሆነ ፕሮጀክት 19 በማለት የተለያዩ ፌክ ፕሮፓጋንዳዎችን ማሰራጨትም ጀመረ። እናንተም የህዝብ ድምጽ የሆናችሁት ሲዳማን ይውስም ተገቢውን ምላሽ በ ጊዜው ሰጣችሁት። አሁን ደግሞ እንደ አዲስ ከጀርባ ሆኖ ስልጣን ቃል የገባለት ኃይል መመታቱን ስለተረዳ የተመተውን ኃይል ዳግም ህዝቡን እንዲመታ በመራራጥ ላይ የሚገኛል ሲል ስሙ እንዳይጠቀስ የፈለገ አሜሪካ ከሄደው ልኡክ ጋር አብሮ የነበረ አንድ የክልሉ ከፍተኛ አመራር ለሲዳማኒውስ ሀሳቡን አጋርቷል። ክቡር አቶ ጌታውን አንተን በግል ስልክ ጭምር ደውሎ ያስፈራራህን በመስሪያ ቤትህም በመኖሪያ ቤትህም ነፃነት የነሳህን በህዝቡ ዘንድ የተለያዩ መለየቶች እንዲፈጠሩና አንድ ዲግሪ እንኳን ያለያዙ እውነትም እውቀትም የሌላቸውን ግለሰቦችን በየክፍለ ከተማው በህዝብ ገንዘብ ያለ ክህሎታቸው የመንግስት መዋቅር ውስጥ ያስገባው በሐዋሳ ከተማ የሰው ሰራሽ ቤንዚል እጥረት እንዲፈጠር የተለያዩ የኮንትሮባንድ ንግዶች ተሰማርቷል ተብሎ በክልሉ አመራሮችን የሚተች አመራር እርሱ ተቋሙን መምራት ባቆመ በቀናት ውስጥ ቤንዚን በከተማው እንደ ልብ እየተገኘ፣ የእርሶ መኖሪያ አካባቢ በሆነው ዜሮ አምስት ሰፈር ሺሻ ቤቶች እርምጃ እየተወሰደባቸው፣ በፖሊስ መዋቅር ውስጥ ያሉ ከፍተኛ አመራሮችን በህግ ቁጥጥር ስር እየዋሉ ታዲያ አቶ ጌታቸው እውነተኛ የህዝብ ታጋይ ከሆንክ ለውጥ አለን ነውጥና ትችት ያስፈልጋል ይባላል እንጂ ጡጦ እንደቀረበት ህጻን ጠዋት ማታ ቃል የተገባልን ስልጣን ከእጅ እንደወጣና እንዳመለጣ ስለተረዳ በክልሉ አሁናዊ ለውጥ የለም ማለት ያስተዛዘባልና አርቲስት እና የሰብአዊ መብት ተሟጋጅ ኢትዮጵያ በቀለች በግፍ ስትታሰር ከአንድ ወር በኋላ ለዛውን በአቶ ጌታቸው ሹመት አስታከ እስሯን ተችሏል። አርቲስቶች ሲሰደዱ ደግሞ ፕሮጀክት 19 እያልክ የምረጡ ቅስቀሳ ይመስል ህዝቡን ወደ ማታለል ገባ። ክቡር አቶ ጌታውን መላው የሲዳማ ህዝብ ያንተንም የመሰሎችህንም የስልጣኑ ሩጫ እየተከታተለ መሆኑን ተመልክተ ያጣ ለማኝ ተሳድቦ ሄዳል እንደሚባለው ጥቅም ስለቀረ ብቻ ታጋይ ለመምሰል የምታደርገው ሩጫ ጣቢያችን በአስቸኳይ እንድታቆም ጥሪ እያቀረበልህ ወደ ቀጣይ ፌስቡክ ታጋይ ንለፍ። በየቀበሌ ወይም በየክፍለ ከተማው አንድ ሰው መጥቶ ያስተዳድ ወይም የከተማው ነዋሪ ይመረት ትላላችሁ። እኔ እናቴ ቤት እኔ እያለው ተከራይ አስተዳድር እንደማለት ነው። እናንተ ኢትዮጵያ ኢትዮጵያ ብላችሁ የምትዘምሩላትን ወይም የያዛችሁት ፓርቲ መድረክ ላይ ራሱ አድርጋችሁ የምትንቀሳቀሱት ባንዲራ ለሲዳማ ህመም እንጂ ይዛችሁ የምትንቀሳቀሱት ባንዲራ የኢትዮጵያን ህዝብ ምን ያህል ይወክላል? በሲዳማ የክልልነት ጥያቄ ወቅት የፉራ ጋዶ አስተባባሪ እንደሆነችና በወቅቱ በበርካታ የክልሉ ነዋሪዎችም አድናቆትን የተቻራት ወጣት ታጋይም ናት። ወይዘሮ የኑ ተስፋዬ ግለሰቧ ሲዳማ ክልል ከሆነ ወዲህ ልብሶችንና ምግቦችን ስታስተዋውቅ እንጂ ፖለቲካዊ ተግባራትን ስታከናውን ማህበራዊ ገጿ አስመለከቱንም። በሲዳማ ክልል መንግስት ተወሰደ በተባለው እርምጃ ዙሪያ ከአምስት ዓመታት በላይ ፖለቲካን ያልጻፈው እጇ የሰብአዊ መብት ተሟጋች ና አርቲስት ኢትዮጵያ በቀለች ስትታሰብ ሴትነቷ አራርቷ ትፈታ ሲል ፖስት ያላደረገው የፌስቡክ አካውንቷ አርቲስት ዮሐንስ በቀለ ቶኬቻው፣ አርቲስት አብዲ ጀማል ና የሲዳማ ኒውስ ጋዜጠኞች የተለያዩ ስደቶች ሲደርስባቸው አፈናው ትክክል አይደለም ብለው ያልተቃወመ አይምሮ ዛሬ ላይ የአቶ አለማየሁን የፖሊስ ተቋምን ከመምራት መታገዱን ተከትሎ በቀን ከሶስት ጊዜ በላይ ስድቦችን አዘል መልእክት ፖስት ማድረግ እውነት ህዝባዊ ታጋይ ለመምሰል ነውን ሲል ጣቢያችን ለወይዘሮ የኑ ተስፋዬ ጥያቄ እያቀረበ ከሁለት አመታት በፊት በ2015 ዓ ምት ስለተካሄደ ስብሰባ ጣቢያችን ከምንጮቹ የተለያየ መረጃዎችንም ሰብስቧል። ጊዜው 2015 ዓመተ ምህረት ነው። በእነ ፓስተር ተስፋዬ ጋቢሶ መሪነት የክልሉን ወጣቶችና የክልሉን ፕሬዚዳንት ለማቀራረብ ታስቦ የተዘጋጀ ውይይት ነበረ። በዛ ውይይት ላይ በርካታ ግለሰቦችም ተጋብዘው ነበር። የክልሉ መንግስት ዋነኛው ተቃዋሚ ረዳት ፕሮፌሰር ተሰማ ኢልያስ በፕሮግራሙ ቢጋበዝም እንደማይመጣ ነገረን። አቶ ሳሙኤል በላይነ ከስልጣን የወረደበት ጊዜ ስለነበረ እርሱም አልነበረም። አቶ ጌታው እንደጉዬ፣ አቶ ታሪኩ ለማና በርካታ የቀድሞ ጄቶች በዚያ ኃይሌ ሪዞርት በተካሄደው ስብሰባ ውስጥ ነበሩ። እነ ክቡር ፓስተር ተስፋዬ ጋቢሶ ካሜራ እንዳይኖር ስለነገሩን እኛም ካሜራችንን አስቀምጠን እንደ ሚዲያ መዘጋ ገብትተን ተታን ሁነቱን መከታተል ጀመርን። በስብሰባው መሃል ወይዘሮ የኑ ተስፋይ ለፕሬዝዳንቱ የስልጣን ጥያቄ አቀረበች። የፕሬዝዳንቱ መልስ እስከዛሬ ያስቀኛል ሲል ምንጫችን በሳቅ መልክ ሀሳቡን ገልጿል። እኛ ወጣቱንና የክልሉን መንግስት ለማቀራረብ በየኩሽናው የመጣን አንሾምም ሲል ፕሬዝዳንቱ ለወይዘሮ የኑ ተስፋይ ቅስም ሰባሪ መልስ እንደመለሰና ከጎኗ ተቀምጣ የነበረችው የትግል ጓዷ ወይዘሮ ዳንሲታ ሰፋም ሆዷን ይዛ መሳቋ እስከዛሬ ከልቤ አይጠፋም ሲል አንድ በጊዜ ሁነቱን የታደመ የሚዲያ ባለሙያ ለጣቢያችን አስተያየቱን ገልጿል። ሲዳማ ኒውስም በወይዘሮ የኑ ተስፋ ዙሪያ በርካታ መረጃዎች እንዳገኘና ለህዝባዊ ትግል ስትይ ሳይሆን ለስልጣን ፍለጋና ለግለሰባዊ ጥቅም ትግል ውስጥ እንደገባሽ መላው የሲዳማ ህዝብ እንደሚያውቅና አርቲስቶችና ጋዜጠኞች ህይወታቸውን መስዋዕት አድርገው የታገሉለትን ዓላማ ዛሬ ላይ ደርሰሽ ሪቫን ካልቆረጥኩ ማለትሽን በአስቸኳይ እንድታቆሚና ትግልሽ እውነትና እውቀት ላይ ይመስረት ሲል ጣቢያችን ምክር ቢጤ ይለግስሻል። ሲዳማ ኒውስም ሰሞኑን በክልሉ መንግስት በተወሰደው እርምጃ ቅሬታ ውስጥ የገቡ የበግ ለምድ ለባሽ ታጋይ መሳይ ግለሰቦችን ከነሚስጥራቸው ለሰፊ የሲዳማ ህዝብ ማጋለጥ እንደሚጀምርና ጀርባቸውን አጣርቶ ለሰፊው ህዝብ ሳይሆን ለግል ጥቅማቸው የቆሙትን አንዳንድ የቀድሞ ሹመኞችና የቀድሞ የጀቶች ላይ ጣቢያችን በተከታታይ ሰፋ ያለ ዳሳሳም ለአድማጮቹ ያቀርባል። ሼር ኮፕሊንግና ሪፖስት ማድረጎን አይዘንጉ።